የፖሊስ ስነ ምግባርን በመተላለፍ የሙስና ወንጀል ውስጥ የተዘፈቁ አባላትን ተጠያቂ ለማድረግ በትኩረት እንደሚሰራ የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ ኮሚሽነር ዶክተር ዘላለም መንግስቴ ተናገሩ። ሙስናና ብልሹ አሰራርን በማስወገድ ህዝብን ማገልገል በሚቻልበት ሁኔታ የሚመለከታቸው አካላት መክረዋል። የአያው ተስፋውን ተጨማሪ ዘገባ አለው። ፖሊስ ከማንኛውም ብልሹ አሰራር እና የሙስና ወንጀል ራሱን ከመጠበቅ ባሻገር በሌሎች እንዳይፈጸም ይከላከላል። ተፈጽሞ ከተገኘም ተጠያቂነት እንዲሰፍን ይሰራል። ከዚህ በተቃራኒው የቆሙ አካላት ላይ ተጠያቂነት መረጋገጥ እንዳለበት ነው በአማራ ክልል ፖሊስ ጠቅላይ መምሪያ በተለያዩ ኃላፊነቶች ላይ የሚገኙ አካላት የተናገሩት። ጦር መሳሪያ መንግስት ገዝቶ ያስታጠቀውን የእኔ ነው የሚል ፖሊስ አባል አለን። የግሌ የሚገለገልበት ነው፣ ግን የመንግስት መሳሪያ ነው የማይል አባል አለን እና ይሄ እየታረመ ካልሄደ አሁንም ሌላ ችግር የሚፈጥርብን ስለሚሆን ማለት ነው። በምርመራም የተለያዩ ስራዎችን ሰርተን ምርመራ ፍትህ ላይ ሲደርስ ምርመራው የሚኮላሽበት ሁኔታ ላይ፣ በዋስ ወጥቶ በዛው የሚቀልጥበት ሁኔታ ላይ፣ አንድ ወቅት በጣም በዘመቻ ከቀበሌ አስተዳደር መስተዳደር ጀምሮ በሙስና ከፍተኛ የመሬት ወረራ አድርገው የተያዙበት ሁኔታ አስታውሳለሁ። ነገር ግን አሁን በተለያዩ በዋስ በመውጣት

የተለያዩ ስራዎች ስንሰራ ለዚህ የሚያጋልጡ የፖሊስ ስራ በጣም በርካታ ናቸው። ስለዚህ ይሄ ከዚህ የመጠበቅ ህብረተሰቡ እንዲያምን ፍትህ ይሰጠናል ፖሊስ ብሎ እንዲያምን የሚያደርግ ንጹሕ የሆነ ህሊና ይዘን መስራት ይጠበቅብናል። ቢቲንግ ወይም ውሻ ይባላል። እነዛን ከአንዱ ፖሊስ አበባ ጋር ይመሳጠና እዚህ አካባቢ ይሄ ከሌሉ ይባላል። ስለዚህ ሙስናን ከጭጡ ለመቅጨት የአመራር ቁርጠኝነት ይጠይቃል። ሙስና ትንሽ እንደ ትንሽ ገለባ ሳት ማለት ናት ለኮስከው ትንሽ ከያቺ እየተያዘች እየተያዘች ሌላውን ሙሰኛ እያፈራ እያፈራ ስለሚሄድ ገደብ ሊበጅለት ይገባል። ወገናቸውን በታማኝነት ከማገልገል ወጠው የሙስና ተግባራት ውስጥ የሚገኙ አካላትን ተጠያቂ ለማድረግ ስራዎች እየተሰሩ መሆኑን የአማራ ክልል ፖሊስ ጠቅላይ መምሪያ አዛዥ ኮሚሽነር ዶክተር ዘላለም መንግስቴ ይገልጸዋል። ቤቲንግ እቁብ፣ ምን ምን አሉ እነዚህ ሰዎች የሚያስጥሉ ሰዎች ካሉ፣ በምርመራ በትራፊክ በግዢ በንብረት የሚታዩ መዝረክረኮችን የምታቁት ካለ አምጡ። እኛ እንደ ተቋም በዚህ ሌብነት የሚባል ጉዳይ ላይ መስመር አስምረናል። ሁሉም በያዘው ኃላፊነትና ቦታ በንጽህናና በንጽህና ለህዝቡ አገልግሎት የሚሰጥ አመራርና አባል እንዲሆን ነው የምንፈልገው በቃ። በተቋሙ ላይ ሪፎርም በማድረግና በህብረተሰቡ ዘንድ እምነት የተጣለበት የፖሊስ ተቋም ለመገንባት እየተሰራ መሆኑንም ተናግረዋል። ነፃ ገለልተኛ ፕሮፌሽናል የፖሊስ ተቋም ለመገንባት እንደጀመርነው ሁሉ ከሌብነትና ከአድሎ አሰራርና ከሌሎች አላስፈላጊ ጉዳዮች የነፃ ፖሊስ ተቋም እንዲሆን የእናንተ የሁላችሁም ጥረት ይፈልጋል። ጠቅላይ መምሪያው ትውልድን በስነ ምግባር ተቋምን በአሰራር መገንባት በሚል መሪ ሀሳብ የጸረ ሙስና ቀንን አክብሮ ውሏል።